መሐመድ ተሰደበብህ አይደለም ይህን ቪዲዮ ስሙ። እንግዲህ መሐመድ ተሰደበብህ አይደለም ይላል። እንግዲህ አውስ ይህን ቪዲዮ ተመልከት እያለ ነው። ወደ ቪዲዮ ከመሸጋገራችን በፊት ከዚህ ቃል ብዙ ነገር መረዳት እንችላለን። የመጀመሪያ ዋንኛው መልእክተኛው፣ አለይሂ ሰላቱ ወሰላም ይህን ባለጌ የሆነ ግለሰብ ማለትም እፎ የተባለ ግለሰብ መልእክተኛው፣ አለይሂ ሰላቱ ወሰላም፣ እንደሚሳደብ እንደተሳደበ ጭምር ለሱ ጠበቃ ከለላ የሚሆኑ እነዚህ ወጣቶች ጭምር ያምናሉ። ነገር ግን እፎይ ለምን ተሳደበ ሲባል ደግሞ እስቲ ምን እንደሆነ ይህን ወጣት ምን እንደሚለን እንስማ። ወደ ሱፍ ቪዲዮ እንሸጋገር። እስላም ኮንክ ይህንን ቪዲዮ እስከ መጨረሻው አይተ ለዛ ለው ስታዝ ታደርስለታለን። ክርስቲያነት ወንድሞቼ ወንድሞች ኮፒሊንግ ሼር ሳታደርጉ መጨረሻ እንዳታልፉ። መሀመድ ተሰደበ ባርል ይህንን ቪዲዮ ስሙ። እኔ አሁን ወንጌል አተራብቴ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው ገላውን የማይታጠሩ ነብይ? ተሰደበ እንግዲህ ኢየሱስ ክርስቶስ በአዲስ ኪዳን ላይ አንድ ቦታ ሻወር ወሰደ የሚል ስለሌለ እንዲህ ብዬ ኢየሱስ በአስጸያፊ ቃል እንዲህ ብዬ ብናገር ብሎ ሳይጨርሰው ቃሉ ምን አደረገው? ከታረገው። ይህ ግልጽ የሆነ ማጭበርበር የሰዎችን ሀሳብ ያለ አውዱ ለህዝብ ማሰራጨት ነው። ይህ በጣም የሚያሳፍር ነው። አንድ ከበሰለ ሰው ብሎን ደግሞ ከመንፈሳዊ ሰው የሚጠበቅ አይደለም። እኔ መንፈሳዊነት ማለት ምን እንደሆነ አይገባኝም። አሁን አሁን መንፈሳዊነት ማለት ሁለንተናችንን በእውነት ላይ ተሞርኩዘን ነገራቶችን ለሰዎች ማንጸባረቅ ወይም ደግሞ ማስረዳት ማለት ነው። ሌላ ዲፋይን ልሰጠኝ አይችልም። ብራዘር አንድ ሰው ነቢዩላህ ኢሳ አለይሂ ሰላም የተሳደበ ከሆነ ከእስልምና ይወጣል። ይህ አላሁ ስብሐናሁ ተዓላ በቁራን ምንድን ነው የሚለው? አንፈሪቁ በይነ አሐድ ሚን ሩሱሊ ከመልእክተኞች አንዳቸውም አንለያይም በሉ ይላል። ስለዚህ አንድ መልእክተኛ ከአንድ መልክተኛ አበላልጦ ሌላኛው መልክተኛ ከፍ አድርጎ፣ ሌላኛው ደግሞ ዝቅ አድርጎ የሚሳደብ ከሆነ ይህን ግለሰብ ከእስልምና ይወጣል። ስለዚህ አንተ ስለተሳደብ ከአንተ እንዲህ ነው ስላልክ እኛ ነቢዩላሂ ኢሳ ወይም ኢየሱስን የምንሳደብበት ምንም አይነት ምክንያት የለንም። ምክንያቱም አስቀድሞ ቁርአን ላይ መሳደብ እንደሌለብን ኢቭን ራሱ የኛ እምነት መሰረት እንኳን ያልሆኑ ነገራቶች ሰዎች የሚያምኑበት ነገር ለምሳሌ ስዕል አድኖ ሊሆን ይችላል ኦርቶዶክስ ዘንድ አድኖ ነው ተብሎ ይታመናል፣ አደለም ያን ነገር ማክበር እንዳለብን ቁርአን ነው የሚናገረው። አንተ አክብርልኝ ስላልከኝ ሳይሆን ቅዱስ ቃሉ ቁርአን አክብር። ምክንያቱም ደግሞ ካላከበርክ ባለማወቅ በመሃይብነት አላህን ፈጣሪህን ይሳደባሉ። ስለዚህ ታከብራለህ፣ የአንተን ደግሞ ይከበራል። ነገር ግን ይህን ወገናችን የተናገረው ንግግር እውን ራስ ምታት የተባለው በንጽጽር ዓለም ላይ በተለይ ደግሞ ቲክቶክ ላይ የምታውቁት ታውቁታላችሁ። ነው በቅርብ ሰላም አቀው ጨምር ነው ይህ ወንድማችን የእውነት ተሳድበዋል። እንግዲህ የሱ ትክክለኛ ቪዲዮ ላሳያችሁ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። አለም ነኝ የሙስሊሞች ድፊባቸው ታውቋታላችሁ አብዛኞቻችሁ የጻፈችውን ተመልከቱ። መሐመድ አለ አላ ሰላም በአንድ ሌሊት በአንድ ሻወር ከዘጠኝ ሴቶች ጋር ብላ የሚስቅ ስቲከር ለጥፋ። ምን አይነት ቆሻሻ ነው ግን ብላ ጽፋለች። እኔ የሰራሁት አይደለም፣ የተቀናበረ አይደለም። ላሳያችሁ እራሷ መሆኗን ይኸው የራሷ አካውንት ነው። ጠይብ ኢየሱስ ክርስቶስ አምላክሽ በአራቱ ወንጌላት ላይ ገላውን ታጠበ የሚል እስቲ አንድ ጥቅስ አሳየኝ። እኔ አሁን ወንጌላት አጥብቄ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው ገላውን የማይታጠብ? እንዴት አይነት ቆሻሻ ነው? አልልሽም። ምክንያቱም ሙስሊም ስለሆንኩኝ ሙስሊም ስለሆንኩኝ አልልም። ነገር ግን እንደ ጥያቄ ጠይቅሻለሁ። ኢየሱስ ክርስቶስ ታጥቦ ያውቃል? በማስረጃ ታሳይኛለሽ። መቼም እናንተ የምታነሱትን ነገር መልሱ ሰተናችሁ ሰተናችሁ ስለደከመን እንተዋለን። አሁን ይሄ ያቀረብሽው ነገር ተውቅትቻው፣ ስለሷ አላወራም። ግን ኢየሱስሽ፣ አምላክሽ ገላውን ታጥቦ ያውቃል? በክርስትናሽ ባልና ሚስት ግንኙነት ካደረጉ በኋላ ገላቸውን መታጠብ አለባቸው የሚል አስተምሯለሽ? እንደ ክርስትናሽ ነው የምፈልገው። አስተምሮሻል ኢየሱስ፣ ግንኙነት ካደረጋችሁ በኋላ ከባልና ሚስት ገላቸውን መታጠብ አለባቸው የሚል አስተምሮ አለሽ? ምን ላይ ቆማችሁ ነው ስለ አፍተሉል ኸልቅ አለይሂ አፍተሉ ሰላቶ ሰላም የምታወሩት? ምን ላይ ቆመሽ አሳይኝ። አምላክሽ ሶስት ዓመት ባስተማረበት ጊዜ ውስጥ ገላውን ታጠበ የሚል ነገር አሳይ። ያውቃል ገላውን ታጠበ እና ይሄንን ይዤ ኢየሱስ ቆሻሻ ነው ገመነው ማለት አለብኝ? አላደርገው። ሙስሊም ነኛ፣ ስርዓት ያለኝ አክላቅ ያለኝ ሙስሊም ነኝ። ግልጽ ነው። ክርስቲያን ወገኖቻችን እንዲህ አይነት ነገር ስታየው ምን ይሰማቸዋል? ምን ይሰማቸዋል? እንዲህ አይነት ኮመንት በምላሹ ልክ እንደዚህ አይነት ማንቋሸሽ፣ ስድብ እንድንጠቀም ነው የምትፈልጉት። እኛ እናደርገው እንደማናደርገው ስለምታውቁ ነው በነገራችን ላይ የምትሳደቡት። ግን ብናደርገው ምን ይሰማቸዋል? ለምሳሌ ያክል አሁን የጠቀስኩት ኢየሱስ ክርስቶስ ገላውን እንደታጠበ የሚያሳይ መረጃ ስላላየሁኝ መጽሐፍ ቅዱስ ላይ ግም ነው ቆሻሻ ነው ሸታታ ነው ብዬ እንድናገረው የምትፈልጉት? አላማሽ ምንድን ነው? አለም እስኪ ንገሪኝ። እንደዛ እንድል ነው የምትፈልጊው? እኔ አይደለም ሙስሊም ነኝ ስርዓት ያለኝ እና ንገሪኝ እስቲ አላማሽ ምንድነው? የተከበሩ ነብያችንን እንደዚህ ቆሻሻ ነው ብለሽ ስትናገሪ አላማሽ ምንድን ነው? መነሻሽስ ምንድን ነው? መነሻሽ ምንድን ነው? በየሰን ኢየሱስ አስተምሮሻል? ባልና ሚስት ግንኙነት ካደረጋችሁ በኋላ ገላችሁ ታጠቡ ብሎ አስተምሮሻል? እንደዚ አይነት አስተምሮ ኖሮሽ ነው ወጥተሽ እስላምን በዚህ ያክል የምትናገር እንደዚህ አይነት ቃላቶች ተጠቅመሽ ነው ወይስ ክርስትና ማለት ስድብ ማለት ነው? እሺ ነገሪ ታስናለሁ። ትክክለኛ ቪዲዮ ሙሉ ይህ ነው። ለምን ቆርጦ ማምጣት እንዳስፈለገ አይገባኝም። ነብዩላህ ኢየሱስማ እንዲህ በፍጹም። እኔ ሙስሊም ነኝ እንዲህ ብዬ አልናገረም። እንግዲህ አንድ ግለሰብ ስቶሪዋ ላይ ነቢ መሐመድ በዘጠኝ ዓመት እንዲህ ያደርግ ነበር አንድ ዘጠኝ ሴቶች አንድ ሻወር ላይ ይሄ ቆሻሻ ምናምን ብላ ሳደብ ጊዜ እሷ ግን ኢየሱስ እንዲህ ብዬ አልሳደብም ምክንያቱም ሙስሊም ነኝ አለ አልሳደብኝ የሚለው ቆረጡት ነገር ግን ምን አደረጉ ለፎይ ጠበቃ ለመሆን ለፎይ ከለላ ለመሆን የማይሆን የወንድሞችን ቮይስ ሪከርድ ሊሆን ይችላል የተለያዩ ቪዲዮዎቹን በመቆራረጥ ሐቅን መደበቅ አይቻልም። እባካችሁ ወገኖቻችን ይህን ነገር አስተካክሉ። በተጨማሪ መሐመድ ከድሪሳ ኡስታዝ መሐመድ ከድሪሳ ተሳደበ ተብሎ የመጣው አንድ የሚሽከረከር ቪዲዮ አለ። ያን ቪዲዮ እንመለከተው። እንግዲህ እኛ ሁላችንም ከወገንተኝነት እንውጣና እስቲ ህሊና ያለን ሰዎች በጥሞና እናዳምጠው። ከዛ በኋላ ፍርዱ ለህሊናችን እንተው። በቃ ወገንተኝነት ከሃይማኖት ራሱ ከሃይማኖተኝነት ሳይዝ መያዙ ተውትና ህሊናችሁን አዳምጡ። ህሊናችን ይፈርዳል፣ እውነትን ያሳየናል። ስለዚህ ህሊና ያለው ሰው መረዳት የሚችለው ነገር ስለሆነ እናዳምጡ። ድንግል ማርያም እግዚአብሔርን ነው እንደዛ ልጄ ልጄ እያለች ሽሩሩ ሙሽሩሩ ልጄ ልጄ እያለች ይቅፍ እያረገች እያባበለች አስተኛችሁ ይላል። እንግዲህ አስቀድሞ መምህር አይቲን ዶክተር ቀሲስ ዘበነ ለማ የተናገሩት ንግግር ነው። ይህን ነገር ከዛ በኋላ ኡስታዝ መሐመድ ካደር ኢሳ ምንድነው የመለሱት እንስማቸው። ኡሩ ማምሽር ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም በመጀመሪያ ደረጃ። እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ እባካችሁ፣ አትቀልዱ። ይህን ክርስቲያኑ ማህበረሰብ እውነትን እንዳይዝ ወደ ተፈጠረበት እምነት ወደ እስልምናው እንዳይገባ ሐቅ ላይ ጸንቶ የፈጣሪውን መብት እንዳይጠብቅ፣ ፈጣሪን በብቸኝነት እንዳያመልክ ፈጣሪ ልጅ ያለው ቢጥ ያለው አምሳ ያለው ማለታቸው አንሶ አምላክን እናቲቱ እሽሩሩ ብላ ነው ያሳደገችው ትላላችሁ። በጣም ቀልደኞች ናችሁ ሲበዛ። لا حول ولا قوة إلا بالله እንዴ! ኧረ ተው ተው እንደው ከቻላችሁ ስለ ነብዩ ኢየሱስ ክርስቶስ ማንነት መማር ከፈለጋችሁ እነ ዶክተር ዘበነን ጨምሮ ኑ እስልምና ላይ ተማሩና ክብራቸውን ጠብቁ። እባክህ ወንድምና እህቶች ብሎን ደግሞ ወገኖቻችን፣ እንደሰማችሁት እንዴት አምላክህ ላይ እንድትቀልዳለ ብለው ነው ለሳቸው ማራሽ እየሰጡ ነው እንጂ እንዴት አምላክህን እንዴት እንድትለዋለህ። ስለዚህ ያን መሆን የለበትም ብለው ኡስታዝ መሐመድ ከድር ኢሳ ማለት ነው። ምላሽ እየሰጡ ነው እንጂ እየተሳደቡ አይደለም። ዶክተር ቀሲስ ዘበነ እሳቸውን የተናገሩት ንግግር ቃል በቃል ነው የተናገሩት። እንዴት አምላክህን እንዴት ለዋለ የሚል ጥያቄ ነው ያነሱ። ያን ነገር ደግሞ በምን ሚዛን ስህተት እንደሚሆን አይገባኝ። ስህተት ከሆነ ደግሞ ከዚህ አንጻር በላችሁ ብታስረዱን መልካም ይመስለናል። ስለዚህ የባካችሁን ሰዎች እውነትን ያዛችሁ፣ እውነትን ተጋፈጡት። እውነትን ተይዞ እንጂ ባለጌዎችን ለማዳን ተብሎ ተሳዳቢዎችን ለማዳን ተብሎ በመከባበር፣ በመቻቻል፣ በማዘን የምንኖርባት ኢትዮጵያ ውስጥ እንደነዚህ አይነት ባለጌና ተሳዳቢ የሆኑ ግለሰቦች ከየትኛው እምነት ይሁን ከየትኛው ከሙስሊምም ይሁን ከክርስቲያንም ይሁን ተሳዳቢ የሆኑ ሰዎች ይገሰጣሉ። ሕግ ባለበት ሀገር ላይ እንደየስራቸው መጠን ክፍያ ይሰጣቸዋል በሕግ መሰረት። ስለዚህ ታደቡ፣ ተረጋጉ። ለተሳዳቢዎችን ጠበቃ የሆናችሁ የሆነ ኬዙ ወደ ሌላ አታሸጋግሩ ነው የምላችሁ። ምክንያቱም ግራችን ላይ አንድ እውነት ልንገራችሁ፣ እዚህ ሚዲያ ላይ ያለው ግርግርና ወከባ ምድር ላይ ካለው ሰማይና ምድር ያክል ነው። እርግጠኛ ሆኜ መናገረው አጠገባችሁ የሆነ ክርስቲያን አለ ይህን ቪዲዮ ሲሰሙ ወይም ደግሞ ቀናችሁ ከሆነ ክርስቲያን አሳልፋችኋል። ወይም ሙስሊም የሆናችሁ ደግሞ ከሆነ ክርስቲያን ሰዎች ጋር በስራኙን በተለያዩ መንገድ አሳልፋችኋል ብሎን ደግሞ አብራችሁም ያፈጠራችሁ ሰዎች ልትኖሩ ትችላላችሁ። ፐርሰናሊ እንደዛ አይነት ላይፍ ጭምር ስለምኖር ነው። እኔ ፐርሰናሊ ብትጠይቁኝ አወሳላ እንደዛ አይነት ሰው ነው። ስለዚህ እባካችሁ ሚዲያ ላይ እንደፈለገ ራሱ እራሱን መግዛት የማይችል ለሚናገረው ንግግር ይህን ነገር እንዲህ ይከሰታል እንዲህ ያመጣል ብሎ ማመዛዘንን የማይችል ሰው በፍጹም ልታስጠጉት ለሱ ከለላ ልትሆኑት አይገባም። ቤተኛውን ሃይማኖት ሊሆን ይችላል ማለት ነው። በእብሪተኝነትና በቲቪተኝነት በጋጠ ወጥነቱ እንዲቀጥል የባሰ እድል እየሰጣችሁት ነው እንጂ ይህን ልጅ እንዲስተካከል ምንም አስተዋጽኦ እያበረከታችሁ አይደለም። በዚህ አጋጣሚ ለማንኛውም ለዛሬ ይህን ካልኳችሁ፣ እንደተለመደው ለቤቱ አዲስ የሆናችሁ ምን እሺ፣ ሰብስክራይብ የደውሉ ምልክት በመንካት ቤተሰብ የሆኑ አስተያየት፣ ጥቆማ ካላችሁ፣ አትሳደቡ፣ በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ስድብ ከዳቢሎስ ነው እና መሳደብ ክልክል ነው እዚህ ቤት ላይ አትሳደቡ ለማለት ያክል ነው። ወሰላም አሌይኩም።